በህይወታችሁ ውስጥ እንዳታረፍዱ መድኃኒት የሌለው በሽታ ነው። እናም ጸጸቱ ብዙ ነው ብላለች ሀይሚ እንግዲህ በቲክታክ ገልጿ ላይ ማለት ነው ዛሬ።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 ለያነ ፕራንክ አድርገዋለች ዱባይን በተያያዘ ማለት ነው። ኢትዮጵያ መኖር አልፈልግም፣ በጣም አስጠልቶኛል። ዱባይን አይቼ ከመጣው በኋላ እዚህ በጣም እየደበረኝ ነው። ስለዚህ መሄድ አለብን እዛ መኖር አለብን ብላ ነው የጠየቀችው። ቡራዬም አትጨማለቂ እንዳልጠፈጥፍሽ፣ የምን መሄድ ነው? እዚህ ነው የምንቀመጠው፣ ከዚህ ነው እነቃን ልም በማለት እንግዲህ እሱ መልስ መልሶላታል። እሷ ግን የፈለግሽበት አገር አኖርሻለሁ ወስጄ ብለኸኝ አልነበረ ወይ አለች። ማለት ነው እኔ እኔ ብዬሻለሁ? በሕልሜ ነው ወይስ ተኝቼ ነው ብሏል ማለት ነው ቡራዬ። ኧረ ምንድን ነው ያለው? ኧረ ቡራን ያለው ብሩኬ ነው ደግሞ ሀይማኖት ብላለች። እና የዛሬው ፍራንክ በጣም ደስ የሚል ነበረ ማለት ነው። እና ያ ቡራዬ እንግዲህ የት መኖር አንችልም፣ እዚሁ ሀገራችን ላይ ነው የምንኖረው፣ የምን መሄድ ነው በዛ ላይ ደግሞ ፕሮሰሱ እኮ ቀላል አይደለም፣ ዝም ብሎ መኖር አለ ወይ? ብዙ ነገር ያስፈልጋል ብሏታል። እሷም ደግሞ ምንድን ነው የሚያስፈልገው? ቪዛ ነው እናሰራዋለን፣ እንደ ማንኛውም ሰው እንኖራለን ስትለው ነበረ። በእርግጥ እንደ ማንኛውም ሰው መኖር ትችላላችሁ፣ በጣም ትችላላችሁ። ዩቲዩብ ትሰራላችሁ፣ ስራችሁን ትሰራላችሁ፣ ደስ የሚል ኑሮ በዱባይ ላይ መኖር ትችላላችሁ። ማንም ከማንም አያንስም፣ ቁም ነገር ማለት ነው እና ምንም የሚያግዳችሁ ነገር የለም። ምንም ነገር ማለት ነው። የመኖር ሀሳብ ካላችሁ ትችላላችሁ። መኖር ቀላል ቢሆንማ ሰው ሁሉ ሄዶ ይኖር ነበር እኮ ብሏል። ቡራ ማለት ነው እና ብዙም አይከብድም በዛ ላይ ዱባይ በጣም ብዙ ሀብሾች የራሳቸውን ቢዝነስ የሚሰሩባት ሀገር ምቹ ሀገር ናት፣ ዱባይ ማለት ነው። ካያችሁ ሆቴልም ብትሉ በንግድን ብትሉ በብዙ ስራ ላይ እየተሰማሩ ያሉት አሁን ኢትዮጵያውያን ናቸውና ሀሳቡ ካላችሁ ወደፊት። እኔ ግን ዝም ብዬ ሳስበው የሚኖሩ ሁሉ ይመስለኛል፣ የኔ ምርጦች ዱባይ ላይ የሚኖሩ ይመስለኛል እና በእርግጥ ያው እነሱ ናቸው የሚያውቁት ፍላጎታቸውን ምናምን ማለት ነው። ይሄንን ግን ያው እንደ ሀሳብ እንደ ፕራንክ ነው ጨረቃዋ ያመጣችው እና ብሩኬ ግን አልፈቀደም ማለት ነው። እዚህ ነው የምንኖረው የትማቴ ጅም እያላት ነበረ። ሞቱ ብሃለ ስትለው ራሱ ሞች እያላት አይምር ሞች አለ። እና ስለ ትናንትናው ራሱ ቪዲዮ እያዋሩ ነበረ እና በጣም እንዳዘነ ፎቶውን ያው አንስቶ ሲቀድ እና በቃ ጠዋት አንጀቴን በላኸኝ ብለዋለች። በቃ በላኸው በላኸው አንጀቴን በላኸው ዘፈን እንዳዘኝ ተብያለሁ። ለካ እናንተ በጾም ዘፈን አይዘፈንም ሀሜት አይታማም። እና ለማንኛውም ያው ሀይሚ ጠፋች ተብሎ ትናንትና ተቀውጦ ነበር። አፋልጉኝ ሁሉ ፎቶ እየተለጠፈ እና ሀይሚ በነገራችን ላይ ኢትዮጵያ ዝናብ እየጣለ ነው። ኃይለኛ ዝናብ እና ባለፈው ራሱ በጣም ከባድ ሙቀት ነበር አሉ። የሌለ በተለይ ቦሌ ገርጂ አካባቢ ላይ ማለት ነው። በጣም የሚያቃጥል እንደዛ አይነት ቃጠሎ ፀሐይ፣ የለም ነበር አሉ በቃ ሰው ሁሉ ጉድ እስከሚል ድረስ እና አሁን ግን ዝናብ እየጣለ ነው። በጣም ደስ ይላል። ባለፈው ዓመትም ሲጥል ነበረ። እኔ ሄጄ ነበር የዛሬ ሁለት ዓመት አይ ዘንድሮ ግን ቡራ እራሱ ትናንትና ዝናብ እየተመታ ነበር። እንግዲህ ለሀይሚዬ ብሎ ማለት ነው። ለአንቺ ብዬ ብዙ መስዋዕት እየከፈለ ነው። በነገራችን ላይ ቡላ ቡላ ቡላ፣ አይ እኔ ግን የቡራዬን ስም ስጠራ ቡላ እኮ የምለው ነገር አለ በተደጋጋሚ ቡላ። ቡቡዬ ቡራ ቡቡ ቡቡ ይሻላል። አሁን ብዙዎቹ ቡቡዬ ነው የሚሉት እና ማለት ነው ቡቡዬ ቡቡነት ደግሞ እያማረበት ነው የኔ ሸበላ፣ የሀይሚ ሸበላ ወንድማችን ማለት ነው። ለኔ ወንድ ነው፣ ለሀይሚዬ ደግሞ ባሏ ነው ማለት ነው። ሁሉ የሚመርባቸው ሀይሚዬም ያው ቆንጅዬ ሆናለች። ግን የቀሚሱ ነገር ግን አያምርም በተለይ አጭር ቀሚስ ይሄ ከጉልበት በላይ ቀሚስ አያምርባትም ሀይሚዬ። ምክንያቱም እግሯ ቀጭን ስለሆነ ከጉልበት በታች ብትለብስ ተመራጭ ነው ብዬ አስባለሁ። ቀሚስ በጣም ያምርባታል። ከሱሪ በይበልጥ ቀሚስ ነው የሚያምርባት ሀይሚ ግን፣ ረጃጅም ቀሚሶች እና ከጉልበቷ በታች ብትለብስ አሪፍ ነው። ይሄ ያው የእህትነት ምክሬ ነው የምመክረው። ምክንያቱም ከጉልበት በላይ አሁን ዛሬ የለበሰችው፣ ባለፈው ፉፉ የምትባለዋ ልጅ ቆምጣ ለብሳ የሰራችው ቪዲዮ አይታችኋል አደለ? አንዳንዴ እንደዚህ ከዚህ ከጉልበት በላይ የሚለብሱ ሰዎች እግራቸው ትንሽ ወፈር ያለ ባት ባት ካላችሁ በተለይ ባታችሁ ምናምን ከጉልበታችሁ በላይ ትንሽ ወፈር ካለ አጭር ቀሚስና ቁምጣ ስትለብሱ ያምርባችኋል ማለት ነው። ከዛ ውጭ ግን እግራቸው ቀጭን ሰዎች አያምርባቸውም። አሁን ሀይሚ ከጉልበቷ በላይ ያለ ቀሚስ አያምርባትም። የዛሬውን ካያችሁት ማለት ነው። ግን ከጉልበቷ በታች ዋው ያምራል ማለት ነው የምትለብሳቸው ልብሶች እና ሀይሚዬ የሚያምርብሽን ብትለብሽ ጥሩ ነው። ምቾት ከተባለ ደግሞ ምቾት የሚሰጥ ልብስ አይደለም፣ የዛሬው ራሱ የተለበሰው እና እንደዛ ነው። ልሻለው የኔ ቅመም ማለት ነው የኔ ጽጌረዳ፣ የእኔ ውብ፣ ሀይሚነቴ ማለት ነው፣ የእኔ እንቁ። በዛ ላይ ለተመልካች ያላት ክብር፣ ፕራንክ ራሱ ስታደርግ እንግዲህ ፕራንክ እንደሆነ ተናግራ እንዳትናደዱብኝ ብላ ነው ብሩኬን ፕራንክ ያደረገችው ማለት ነው። እና እንደዚህ ነው በቃ ደስ የሚለው ነገር ለፋሚሊዋ እንትን አላት። በቃ ለተመልካቾቿ ትልቅ ክብር አላት። ብሩኬም አለው፣ እሷም አላት። በተመልካች ላይ አያሾፉም፣ በተመልካች ላይ አይቀልዱም ማለት ነው። ኦማይ ጋድ እኔ በቃ ለዛ ነው የምወዳችሁ ከምንም በላይ ማለት ነው። ቁም ነገር ማለት ነው። እና እንደዛ ነው እላችኋለሁ፣ የኔ ምርጦች፣ የኔ ምርጣ ምርጦች በሌላ ቪዲዮ ውስጥ ከምንገናኝ ድረስ መልካም ጊዜ ይሁንላችሁ።